ሰላም ጤና ይስጥልን። የቲኤችኤምቲዩ ቲዩ ቤተሰቦች ለዛሬ ዘላች የቀረብ ነው የአውቶሞቢል የስምንት ቁጥር መሰናክል አሰራር ነው። እንደተለመደው እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ጋብዛለ። ስምንት ቁጥር ስንገባ በግራ በኩል ያሉትን ጉቶዎች ጠጋ ብለን ብንገባ በጣም ጥሩ ነው። መሪያችንን ወደ ቀኝ ስንሰብረው በቀኝ በኩል ያለውን ጉቶ እንዳይገጭብን ስንገባ በቻለው መጠን ወደ ግራ ጥበን እና ትንሽ አፍንጫ ወጣ እስኪል ወደ ቀኝ አለመስበር። አፍንጫ ወጣ ሲልልን መሪያችንን ወደ ቀኝ ሰብረን በቀኝ በኩል ያሉትን ጉቶች ሲጠጋ ወይም አፍንጫው እዚህ ውስጥ ሲገባ ደግሞ መሪያችንን ወደ ግራ አንስብና የመጀመሪያውን ጉቶ ጠጋ ሲላ ትፍለፊት ያለችዋል። እንደምታዩት አፍንጫው ወደ መጀመሪያ ጉቶ ሲጠጋ ወደ ግራ የወሰድ ነውን መለስ ያደረግን መኪናው ቀጥ ብሎ ስትሬት እንዲወጣ አቋቋማችን በዚህ መልኩ ከቆመ ስንመለስ በጣም በጣም ቀላል ነው የሚሆንልን። የኋላ ማርሻ አስገብተን በግራ አስፖኪዮ እያየን አራተኛው ጉቶ ጋር የኋላ ጎማችን አራተኛው ጉቶ ጋር ሲደርስ አጥበን፣ ማጥበብ ሳነራሳ አጥበን፣ የኋላ ጎማ አራተኛው ጉቶ ጋር ሲደርስ እንቆማለን። ልክ አራተኛው ጉቶ ጋር ሲደርስ አንድ ዙር ብቻ ወደ ራሱ ወደ ጉቶ ወይም ወደ ግራ እንወስዳለን። አንድ ዙር ወደ ግራ አንድ። ከዛ በቀኝ ስፖኪዮ አራት ጉቶዎች እንፈልግና አራት ጉቶዎች ብቅ እንዳሉ አራተኛው ሳይሰፋ ልክ ብቅ ሲል መቆም። ሶስት ይታየናል። ቀስ ብለን ልክ እንደምትመለከቱት ረጋ ብለን በጣም አሽ በቅ ንክ አራተኛው በዚህ ጋር ስናይ አንድ ዙር የወሰድነውን ወደ ግራ አንድ ዙር ወደ ቀኝ መልሰን የኋላ ጎማው የመጀመሪያው አንጨጋ ሲደርስልን ቆመን አንድ ዙር ደግሞ ድጋሜ ወደ ቀኝ እንበደራለን። ልክ እንደምትመለከቱት ጥበቱ በዚህ ልክ ይሆንና ጎማው ዛች የመጀመሪያ ጭጋ ሲደርስ አንድ ዙር ወደ ቀኝ ከዛ አራቱ ጉቶች እኩል ክፍተት ሲኖራቸው እንደምታዩት የኋላው በጣም ሰፊ ነው። እዚህ ጠባብ ነው። ስለዚህ ተቀራራቢ ክፍተት ሲኖራቸው ልክ እንደምትመለከቱት በዚህ ልክ ቀጥ ሲል አንድ ዙር ወደ ግራ መልሰን ግራም በቀኝ ምስፖኪው እያየን ወደ ኋላ እንወጣለን። እነዚህ ጉቶዎች ፍለፊት በፊት በግንባር መስታወት ሙሉ ጉቶ እስኪታየን ወደ ኋላ። የስምንት ቁጥር መሰላክል አሰራር ይህን ይመስላል። በቀጣይ በግራ ስፖኪዮ ብቻ ስምንት ቁጥር እንዴት በቀላሉ መስራት እንደምንችል ሌላ ቪዲዮ ይዘላችሁ እንበጣለን። እስከዛው መልካም ጊዜ። ቻው